ይቺ የምታዩት ልጅ መንገድ ላይ ቁጭ ብላ አስተላቅሳ ነው ያገኘናት። እና ምን ሆነች ነበር? እሱም ገንዘብ የለኝም በሰዓቱ ይሄን ቤተሰብም እየረዳኝ ነበር ያለሁት ቤተሰብም ሆነባቸው።

አሰላም አለይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ነበኖች፣ ሰላም ሰላም ብያለው። ለከዶየ ጅማ ቲዩብ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። የኛ መከራ በቃ እኔ እንጃ። አላህ ሆይ አንተ በቃ አንበለን። በቃ እንዶ እኛ ስልጭት ብሎናል፣ በቃ አንበለን። እንዴ ደከመን እውነት መዘገብ። ሁሌም በቃ በየሚዲያው ቲክቶኩ፣ ዩቲዩቡ፣ ፌስቡኩ በቃ ሁሌም ጭንቅ መዘገብ ሰልጭት ሆናል እንዴ ቆይ የእኛ ሀገር ብቻ ነው ወይስ የሁሉም ሀገር እንደዚህ ነው? እንደ ጆሮአችሁ ጥሩ ነገር አትስሙ እንደተባለ ነገር በቀደም ተዚላችኋል። አረቡን የአረቡን ህይወት አጥፍቶ በሱ ምክንያት ስንት ሺህ ህዝብ ነው ተለቅሞ በአንድ ሰው ባጠፋው ምክንያት ተለቅሞ እንዳለ እስር ቤት የገቡት። አሁንም ደግሞ ዛሬ ሁለት ኢትዮጵያውያን አንድ የህንድ ዜጋ የሆነ በብር ምክንያት አስካሪ ምናምን ያነጩን ነገር አብሮ ይሰራሉ መሰለኝ። በዛ ምክንያት አልተግባቡም። ሲከራከሩ ሲከራከሩ ቆይቶ በመሳሪያ አናቱን ብሎት እነሱም ተይዘዋሉ ማለት ነው። አሁን ሰውዬው ህይወቱ አጥእኔ ምለው ማለት ነው። ቆይ ኬ ይሄ መሳሪያ ኬት ነው የሚተኮሰውን ነገር ኬት ነው የምታመጡት? እናንተ ይዛችሁ ነው ከሀገር የምትወጡት? ምንድን ምንድነው? አይ ዶንት ኖ ኔ አልገባኝም። ነው ወይ ደግሞ እንደዚህ በባህር ስለተመጡ እናንተ የመን የመንን አቋርጣችሁ ወደ ሳውዲ ስትገቡ መንገዱ ራሱ ጨካኝ እንድትሆኑ ያደርጋችኋል። ምንድን ነው ነገሩ? ኢዩስቲ ኢዩስቲ የሚሰደዱትን ህዝብ አሁን ላይ የመን ላይ እንዳለ እየታፈሱ እያታፈሱ እየወሰዷቸው በትልቅ መኪና እየወሰዷቸው እያፈሷቸው እስር ቤት እያስገቧቸውን ወደ ኢትዮጵያ ላይ መልሱ ማለት ነው። ገባችሁ? እንደው የአረቢ የመን መንገድ የሚባል እንደው በዘጉት የመኖች እቆ ይሄ ሁሉ ህዝብ የት ነው የሚሄደው? ሰውዲ አረቢያ እንዴ እየገባችሁት በነጩ እዚህ ጋር የማይፈቀድ ነገር እየሰራችሁ በቃ ለራሳችሁ በውዛችሁ ሰውን ታበውዛላችሁ። ሌላው በባህር እየመጣ ህይወቱ እያለፈ እንደዚህም ሆኖ እያዩ በቃ ይሄን አይል በቃ ህይወት ምርር አላችሁ። እንደ ኢትዮጵያ ላይ እኔ እኮ በቃ ከዛ ደግሞ ይሄን ሁሉ ስቃይ ያን ሁሉ የየመን መንገድ አሳልፎ ያንሉ በረሃ ቋርጦ ፀሐዩን ብርዱን ችሎ ሴቱ ወንዱ መንገድ ላይ ጥቃት እየደረሰባቸው፣ ሴቶቹ እየወለዱ እንደዛም ሆኖ መጥቶ እዚህ ደግሞ ከገቡ በኋላ የሚጨካከኑት ነገር ለምንድን ነው? እንደዚህ የሰውን ህይወት ማጥፋት እንደ ቀላል ነገር አድርጋችሁ እያያችሁ ያለው ምንድን ነው የወሰዳችሁት አሁን በነዚህ ምክንያት ኢትዮጵያ እኮ በቃ አሁን ኢትዮጵያ የሰውን ህይወት የምታጠፋ ናት እንደ ቀልድ ብሎ ይበልጥ እየጠሉን ይበልጥ እኛን በቃ እንትን እያሉ ነው የሚመጡት። ድሮም ለእኛ ጥላቻ ነው ያላቸው። ድሮ አይደለም አሁን ላይ በተለይ ኢትዮጵያን በጣም ጠልተዋል። ለምን እርስ በራስ በሀገራቸው መተን እርስ በራስ ህይወት እየተጠፋፋን እርስ በራስ አልፈን ደግሞ የእነሱን ዜጋ ህይወት እያጠፋን እርስ በራስ አልፈን አሁንም ደግሞ የሌላ ሰውን የሌላ ዜጋ ህይወት እያጠፋን ታዲያ እንዴት ይቀበሉም? በዚህ ጋር ደግሞ መጠጥ እንሰራለን። በዚህ ጋር ደግሞ እርስ በራስ ከሴት ጋር ከምን ጋር በየ ወይኔ፣ በጣም ኩን የሚያሳፍረው፣ ወላይ በጣም ነው የሚያሳፍረው። እንዴ ሳውዲ አረቢያ የምን ስንት ጉድ ችላናለች። በጣም ብዙ ጉድ እንደው የአረቢላ ላለሚን እንትን ባሉ እንደም ወላሂ ነው ምላችሁ፣ ሰላም እናገኛለን። አስሬ የሚመጡ እኮ አሉ። እኔ በዚህ ብር ኢትዮጵያ ሆናችሁ አትሰሩም? እሺ ቆይ፣ ምንድን ነው እዚህ ሀገር ካልተመቻችሁ፣ እዚህ ሀገር አንድ የመታችሁ ከተያያዛችሁ፣ ለምን ሌላ ሀገር አትሄዱ? ምን የዚህ ሀገር ውሃ የጠጣ ሰው እውነትም፣ ሳውዲን የረገጠ ሰው ከሳውዲ ምድር መውጣት አይፈልግም። ቢያዝም ተመልሶ ይመጣል የሚባለው እውነት ነው። የምታዩቸው እኮ እነዚህ አሁን ተመልሶ የሚመጡት ማለት ነው። ሁለቴ ሶስቴ የተያዙ እኔ አስሬ ከዛም በላይ ሲሄድ ሲመለስ ሲናገር የሰማው ሰው አይቻሉ እንዴ! ሰው አንድ ነገር ካደ ተያዝ አይደል፣ መጥ አይደል፣ ተያዝ አይደል፣ ሌላ መንገድ ነው የሚፈልገው እንጂ ተመላልሶ ተመላልሶ ተመላልሶ ደሞ አሁን ላይ ስራ የለም፣ እንኳን ለወንድ ቀርቶ ለሴት ስራ የለም። ምን እንደሆነ አላቅም። ያው ህጋዊ መንገድ ስለተከፈተ ነው መሰለኝ በህጋዊ መንገድ ረክሰዋል፣ በዛ እያመጡ ነው። ለዚህ ስራ የለም፣ ሌላ ሀገር ሂዱ በቃ፣ ግዴታ መሰደድ ከሆነ እስቲ በቃ። እያያችሁ አደል በሚዲያ? የሚነገረውን እያያችሁ ነው። ሰው እንዴት በቃ ተነፋፍቶ ህይወቱ አልፎ እንደዛ ሁለት ከለር አውጥቶ ምናምን ፖስት የሚደረገውን እያያችሁ፣ አይ በቃ ከሞትኩኝ ልሙት ከዳንኩኝ ልዳን ብላችሁ የምትመጡ ሰዎች እኔ በእናንተ አልፈርድም። ኢትዮጵያ ኑሮ ውድነቱ ምኑ ምኑ ግን እኮ ያልፋል፣ ይሄም ያልፋል። እንደው ፈጣሪ አንተ ታሪካችንን ቀይረን እውነት በቃን እንዴ አንተ እንደ ከላይ ያያድል በቃ እንበላን። ሴቶቻችን አለቁ በስደት ወጣቱ አለቀ በስደት እንዳለ ደግሞ የምታዩት ከአስራ አምስት ዓመት እስከ አርባ ዓመት ያሉ ወጣቶች ገና ያልኖሩ እንደዚህ እየመጡ በባህር እራት ሲሆኑ አያሳዝኑም? እናት ወልዳ ወልዳ ጧሪ ቀባሬ ስታጣ አያሳዝንም? ወላሂ በጣም ነው የሚያሳዝን። የገቡት ደግሞ ይኸው እንደዚህ ጥጋባቸው ሰላማችን ይነሳሉ። ተበርትሰላም ወኢትዮጵያ መጨረሻሽ እንደዚህ መሆኑ ያሳዝናል። እንደው የአረቢ ብቻ የተሻለ ሕይወት ይስጠን። እውነት ስደት ይብቃል። እኔ በጣም ነው የመረረኝ። እንዲህም የሆኑ ደግሞ ተመልሶ የሚመጡት ነገር የሚያስጠላ ላ እና በጣም ነው ያስጠላ ጠየብ እና ለማንኛውም ማለት ነው፣ ኢንሻአላ አላ የነጌ ሰው ይበለን። እውነት በቃ ሳይ ወጣቱ እንዶ በጣም ነው የሚያሳዝን። እንዴ መክሰራችን በጣም ነው የሚያሳዝን ነው፣ ክሳራ እኮ ነው ወጣት ሀገርን በሚያለማ ግዜ፣ በዚህ ልኩ በቃ እንደዚህ እንደው ስደት ስደት ስደት ስደት